ሳኡዲ አረቢያ መኪና ጅዳ ማለት ነው። መኪና የጠፋባት ሴትዮ በ24 2 ሰዓት ጥመኪናዋን አገኘች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ የቡትሙሳ ኢትዮፕ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያርጋችሁ ተከታተሉኝ ማለት ነው። ያው ከኢትብ ላይ ጣፍቻለሁ፣ ስለ አልተመቻቸልኝ ነው። እና እንትን አርጉልኝ ማለት ነው። ሼር ሼር አርጉልኝ ሰብስክራይብ አርጉኝ ላይክ አርጉልኝ ማለት ነው። ቻናሌ ሙቷል። ያው የሚቀብረው አቶ ነው እንጂ ቻናሌ ሙቷል ማለት ነው። እና ትናንትና ነው ቪዲዮን ያየሁትና በጣም ነው የገረመኝ ጋይስ። ያኔ እዚህ ጅዳ ነው እና አንድ ሴትዮ ማለት የሆነ ኒንጃ እንትን መሰለችኝ ይሄ የተፈታሽ ሴት ልጆቿን የምታስተዳድር ማለት ነው። ያኔ እየሰራች ስራ አላት። ልጆቿን እያስተዳደረች እና የሆነ ሱቅ ትሄድላችኋለች ማለት ነው። ሱቅ ሄዳ የሆነ ሳይደልየ ነገር ገባች። መኪናዋን ክፍት አርጋ ማለት አልቆለፈችውም። ግን ያኔ ክፍት ነው። ቶሎ መለሳለሁ ብላ ነው። እሷ ወደ ሳይደል እያገባባ ለልጄ እቃ ልገዛ ነው ያለችው። ከዛ በኋላ ሳይደልያ ውስጥ ስትገባ አጅሬ ሆዬ ሌባንሽና ና ገብቶ መኪናዋን ስርቅ አርጎ ሄደ ማለት ነው። ትመለሳለች፣ መኪናቱ የለችው። ያለው ቁልፉ ነው በሷ። እንግዲህ እንዴት አርጎ እንደነዳው አላሁ አለም። ከዛ ወይኔ ያደረገችው ዱዓ ጋይስ፣ ወላሂ። ከዛ ቪዲዮ ማለት ነው አምስት ሚሊዮን ነው የታየው፣ በሁለት ትናንትና ነው እኔ እንኳን ትናንትና ፈጅር ላይ ነው ያየሁት፣ በሁለት ቀን ያኔ ሁለት ቀን በሁለት ቀን ብላ እንያዘው አምስት ሚሊየን ታይቷል ማለት ነው። በቃ አላ መኪና ምንድነው መኪና የወጣው ለ እጅህን እጅህን አላህ ይስበረው፣ ምክንያቱም መኪናይቱን ስለነዳ እግርህንም አላህ ይስበረው፣ መኪናይቱ ላይ ስለወጣ ብቻ ያረገችው ዶ ወላይ በአረበኛ ነው። እና ሰቅጠጤላ ብስሚላ ሲራገሙና እንዳይችሉበታል እያልኩኝ አሁን ዛሬም እንደተለመደው ከፈጅር በኋላ ያኔ ፈጅርን ሰግጄ ምናምን ቲክቶክ ላይ ዞር ዞር ስል ምን አገኘሁላችሁ? ሴትዮቱ እንትኗን አገኘሁት። አሁለታ አሁን ለታ ሌላ ሰው እንትን ብሏት ነበረ ያየሁት ማለት ነው ትናንትና ሌላ ሰው ቪዲዮውን ሼር አርጎት ነበር ያየሁት። ያኔ ከእሷ ላይ አውርደው ሼር አርገውን ነበር ያየሁት። ከዛ ከዛ የሆነ የእሷን ቻናል አገኘሁት። ካሉን አንደ ወር ሰያራ ምናምን እንደ ቡራላ ያ ያኔ የተገዛበትን ዓመተ ምሕረት የሰያራዊቱን ሎሃ ይሄንትኑ ማለት ነው። ምንድን ነው የሚባለው? ካርታ አይደለም። ምንድን ነው ይሄ ቁጥሩ ማለት ነው? እኔ እንጃ። በአማርኛ ብስምላ አራሳሆነዋል ካርጋ ነው ታርጋ ዋ አሁን እየቀለደኝ ነው፣ ትሩኝ ያለች ወላሂ፣ እየቀለድኩ አይደል፣ አልያ ዘይ ብሎ ነው ታርጋውን ተናገረች ምናምን ነገር። ከዛ ለሾርጣ ለሳዑዲ ፖሊስ አመልክቻለሁ ጅዳላለሁ ምናምን ነገር አለች ማለት ነው። ከዛ በኋላ እላችኋለሁ፣ ዛሬም እንደተለመደው ቲክቶክ ላይ ዞር ዞር ስል የእሷን ቻናል አገኘሁት። ገባሁኝ በቻናሏ ላይ ገብቼ ሳየው ያኒ ከሉላ ነጥላ እንደውር ምድር ብች ምድር ብቻ ሶስት ቪዲዮ ሰርታለች ማለት ነው። የመጀመሪያው ይሄ ዶ አረገችበት መኪና የተሰረቀ ብላ የለቀቀችው ቪዲዮ እንግዲህ፣ እየዋሸው ከሆነ ቲክቶክ ላይ እርግጠኛ ነኝ የማታዩት ሀበሻ የላችሁም። ዜጋ ካያችሁት ወላሂ እየዋሸው አይደለም እና ከዛ ያን ቪዲዮ ሳይ አምስት ሚሊዮን ታይቷል። ከዛ በጣም ደስ ብሏት ምናምን ነገር መኪና ላይ ወጥታ የሳኡዲን መንግስት በጣም ነው የማመሰግነው በ24 ሰዓት ውስጥ መኪና እጅ ገብታለች እና ያ ቪዲዮ ቫይራል ወጥቶ ለካ ሰውየው ፖሊስም እጅ ሳይደርስ የሆነ ቦታ አምጥቶ ትቷት ሂዷል ማለት ነው። ሰውየው ሰውየው አልተያዘም ጠባል። መኪናይቱን ግን የሆነ ሀራ ላይ አምጥቶ ጥሏት ሂዷል ማለት ነው እና ሴትዮቱ በጣም ነው ደስ ያላት ምናምን ነገር እና ኮመንት ላይ ነው ይሄ ማለት ልጆቿን የምታሳድግበት ነው ምናምን፣ በጣም እንትን እያለቀሰ ነበር። ወላይም ፊቷ ሁሉ ምናምን ቅልት ብሎ እያለቀሰ ነበር ቪዲዮ የሰራችው ማለት ነው። እና ምን ትዛለኝ እኛ ገር እኛ ገር ሰው ራሱ ተንትን ተብሎ ማለት ነው። አሁን ስንት ህጻናት ነው የሚጎዳው? ስንት ህጻናት ነው የሚታገተው? ወላሂ ተዚ ያለኝ የኛ ሀገር ነው እንኳን አይደለም መኪና ና መኪናማ የሆነ ወይ ሰባብረውት ወይ አነካትከታውት የሆነ ቦታ ይሄዳሉ። ካላስ ማንም የሚጠይቃቸው የለም። ግን የሰው ህይወት ራሱ ይጠፋል አይደለ? ኢትዮጵያ ላይ ማንም ዞር ብሎ አያውም። እንኳን አይደለም በሀያ አራት ሰአት ይኸው ስንት አለ አይደል እንዴ? ያኔ ፍትህ አጥተው እያለቀሱ ዘላለም አለማቸውን የሚኖሩ ማለት ነው። እና እኔ እንጃ የሳኡዲ መንግስት ገና ይሄ ሰውየው ማለት ነው ሰውየው ገና ለገና ለሾርጣ ያኔ የበለቀችበትን ይሄ ያናገረችበትን ምናምን ለቃለ ቪዲዮ ማለት እንትኑን ይሄ ሱራው ማለት ነው ከሾርጣዎቹ ጋር ምናምን የተነጋገረችበትን አሁን ገና ለገና እንትናለችብኝ በለቀችብኝ ብሎ ያንን መኪና ወስዶ የሆነ ባዶ ቦታ ላይ ሀራ ላይ ያስቀምጦላት ሄደ ማለት ነው ሰውየው። እርግጠኛ ላይ ሰውየውን ራሱ ጉሮሮውን ይዘው ነው የሚያመጡት ማለት ነው ከየትም ቦታ። አንደኛ ነገር እንትን አለ ካሜራ አለ፣ አይ ካሜራ አለ፣ ሳይደልያ የትኛውም ቦታ ሻራ ላይ ካሜራ አለ እኮ አይደለ? ከዛላችኋለሁ እንደው እኛም ሀገር እንደዚህ ቢሆን አልኩኝ ማለት ነው። ያኔ ስንት ምስኪኖች አሉ እየተዘረፉ እያለቀሱ። አረ ተውት እንደው መዘረፉን ይሄ ንብረቱን ተውት፣ ና የራሳቸውን ህይወት የሚያጡ ስንት ምስኪኖች አሉ እኛ ሀገር ማለት ነው። ና እንጃ ሳኡዲ እኮ ወላሂ ይለያል፣ ወላሂ እንግዳ ይች ሴትቤቱ እንግዲህ እና በጣም እንትን ስላገረመኝ ነው ያኔ። የእኛን ሀገር ና የሆነ የሆነ ህግ ስታዩ ከእኛ ሀገር ጋር ምናምን አታያይዙትም። የሆነ እኛ ሀገር እንዲህ እንደሁ እንደዚህ ቢሆን ምናምን ትላላችሁ ና ረቢት ስምላ እዚህ ሀገር እኮ ገና ነገሩ ሳይፈጸም እኮ ነው ህዝቡ ራሱ የሚፈራው ማለት ነው። ተከባብረው ነው የሚኖሩት። እንደገና ደግሞ ተሳስተው እንኳ አሁን ይሄ ሰውየ ሰይጣን አሳስቶት ነው እንጂ መቼም ከዚህ ሀገር ህግ ወይ ደግሞ የሆነ እንትን ይሆናል፣ አኬድ ሀጅ ነቢይ ይሆናል እንጂ እዚህ ሀገር ሞቀም ምንም ቢቸግረው ምንም ድሀ ቢሆን አይሰርቅም ማለት ነው። ያኔ ምንም ቢርበው ማለት ነው። ምክንያቱም ዘግጥያ ውስጥ ነው የሚገባው። ግን ያው ሀጅ ነብዮች ወይንም ደግሞ የሌላ አገር ዜጎች እዚህ ሀገር የሚኖሩ ይዳፈራሉ እንደዚህ አይነት ነገር ማለት ነው። እና እንትን በሉ ማለት ነው፣ ራሳችሁን ጠብቁ፣ ሀበሾችን ብትሆኑ እንግዲህ። የሰውየው ዜግነት በነገራችን ላይ ሳውዲያዊ ይሁን የውጭ ሀገር ዜጋ ይሁን ምን ይሁን አልታወቀም ግን እንትኑ ላይ እና ለማንኛውም እዚህ ድረስ ተከታተላቸው እኛ አመሰግናለሁኝ። ይህም ቪዲዮ ላይክ ሽር አድርጉልኝ። ደግሞ ባዳንድስ ቪዲዮ ይመጣለኝ እንሻ አላህ።